አናና ጆሮ መጨነቅ ጀምረዋል። ጭራሽ ቤተ ክርስቲያን ሄዶ ጆሮም አምላኬ ሆይ እባክህ እኔን አስቀድመኝ እንጂ በፍጹም የአባየን መሞትም ሆነ አንድ ነገር መሆን አልፈልግም፣ እና እባክህ እባክህ እያለ ፈጣሪውን እየለመነ ይገኛል። ከዛ ሀን የምታ ተጸልያለች እንዴ፣ አንተ ደግሞ እዚህ ምን ትሰራለህ? ብላ ስትለው፣ አይ የሆነ ነገር ጨነቀኝና እኮ መጣሁኝ። አባዬን ትተኸው እንዳትመጣ ብዬህ አልነበረ? አይ አባዬንማ አለ አይደለ ለዛ ለጓደኛዬ ሰጥቼው ነው የመጣሁት። እናታስቢ ቆይ አንቺ ግን በዚህ ሰዓት ስራ መሆን አልነበረብሽ እንዴ? ለምን እዚህ መጣሽ? ምን ላርግ ብለህ ነው? ስለ አባዬ በጣም ጨንቆኛል እና ለዛ ነው የመጣሁት ብላ ስትል አይዞሽ እኔም ታውቂያለሽ እኔም ለሱ ነው የመጣሁት እና ሳያቸው ውስጤ ተረበሸ በዛ ምክንያት ተጨናንቄ ነው ምንም መድረግ እንኳ ባልችልም እዚህ መጥቼ ልጸልይ ብዬ ነው ብሎ ሲል ሀንዬ ደግሞ እንዴ እንዲህማ እንድትል አልፈልግም አንተ እኮ ከምንም እና ከማንም በላይ ለእኔና ላባዬ ያለህን አንተ ነህ የሰው ልጅ ደግሞ ግዴታ በገንዘብ መሆን አለበት እንዴ እስኪ ንገረኝ ስለዚህ አንተም የምትችለውን ሁሉ እያደረክ ነው እና አይዞ፣ በቃ ፈጣሪ ደግሞ ከእኛ በላይ ይሰማናል እና አታስብ። የምላሴ እናት ግራ ገብቷታል። ልጄን እኮ ሀሴትን ከረሳኋት ቆይቻለሁ እያለች ለጓደኛ ታወራት አለኝ። ምን ማለት ነው እንዴ? አውቀሽ ነው እንዴ እሷን የተውሻት? አውቄማ አይደለም። ነገር ግን እስከ ዛሬ እየሄርኩም እሷን ለመፈለግ እሄድ ነበር። ግን በአሁኑ ሁሉንም ነገር ትችዋለሁ እንዴ? እና ታዲያ ለምንድን ነው የማትፈልጊያት? ለምንድን ነው የተውሻት? ምን ላድርግ ብለሽ ነው? ሰላምዬን ለረጅም ጊዜ ለአስራ ምናምን አመት ምንም ቦታና ጊዜ ያልሰጠኋትም ነበረ እና ይሄን ሰሞን ለልጆቼ እየሰጠሁኝ እሷን ረሳኋት። ቆይ ግን ስለዛች ስለ ልጅ ወሬ የለም እንዴ ብላ ስትላት፣ ምንም ወሬ የለም እና ለምንድን ነው እናትሽን የማጠይቂያት? ብላ ስትላት ጓደኛዋ አይ እማዬ እኮ ስለ ሀሴት ሲነሳ ሰውነታ ሁሉ ነው የሚከዳት። እና ስለ ሀሴት አትወድም፣ ብቻ ግን በጣም ከባድ ነው። አይዞሽ ጓደኛዬ ሁሉም ነገር ይስተካከላል። ሽ ኖላዊ ከዚህ በኋላ ሀገሬ ልሂድ፣ ሀገሬ አፈር ብቀበር ይሻለኛል፣ እባክሽ ሀንጌ ብሎ ሲላት፣ ሀና በፍጹም እንዴ አባዬ እንደዚህማ አትበል በፍጹም እኔ ትቼህ መሄድ አልፈልግም እና ደግሞ እኛ የመጣነው ለህክምና አይደል ታክመህ ነው የምትሄደው ብላ እምቢ አለችው እሱ ደግሞ ኧረ ተይ የኔ ልጅ ተይ የምትቺውን ሁሉ አደረግሽ እኮ ምንድን አለብሽ እያለ ሲላት አባዬ ቆይ እንደዚህ አይነት ነገር እንደ አንነጋገርም ተባብለን የለም ሁለተኛ እኔ አንቺ ወላጅ አባት አይደለህም የምትለኝ ከሆነ እምትለኝ የእውነቴን ነው ምልህ፣ በዛው በጠፋሁበት አልመለስም ብላ አስፈራራችው። የእኔ ልጅ አስቀየምኩሽ እንዴ በጣም ይቅርታ። እኔ እኮ አንዳንዴ የምናገረውን ነገር በሙሉ አላውቀውም ብሎ ይቅርታ ጠየቃት። ምንም ችግር የለውም አባዬ። ነገር ግን ሁለተኛ እኔ እንደዚህ እንድትለኝ አልፈልግም። አንተ ለእኔ ብዙ መስዋዕት ከፍለሃል። አንተ ለእኔ አባቴ ነህ። ምክንያቱም ማንም አባት መጥቶ ልጅ አንችነሽ ብሎ ቢለኝ እኔ በፍጹም እንደ አባት ልቀበለው አልችልም። ለምንድን ነው የማታምናኝ ብላ ተናገረችው። እሱም ደግሞ በጸጸት ይቅርታ ጠየቃት። አሁን ወደ ሆስፒታል መሄድ አለብን ብላ ወደ ሆስፒታል ወሰደችው። ጆሮዬና ጋሽ ኖላዊ እውነት ለመናገር ሲላቀሱ በጣም ነው ያዘንኩት። የእውነትም እንባ መጥቷል እናንተ ሱዶቼ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 ኖላዊ ድራማ እንደ ቀጠለ ይገኛል። ጋሽ ኖላዊ አሁን ላይ በሀሳብ ተውጠዋል። በቃ እኔ አንድ ነገር ከመሆን ሀገሬ ላይ ብቀበርና ሀገሬ ላይ ብሞት ይሻለኛል። ልጄንም እንደዚህ ማሰቃየት አልፈልግም። ፍቅር ደውላ ለምላሴ ዛሬ አልመጣም በቃ ብላለችው። እንዴ ለምንድን ነው የማትመጪው? እኔኮ እማዬ ዛሬ መውጣት አለብን ብላ ሰላምን ስራ ቦታ ልካ እየጠበቅኩሽ ነበረ እንዴ። በቃ አባዬን ሰላመመው ዛሬ አልመጣም ብላ ስትለው እሺ በቃ ብለው አላት። እንዴ ብቻ ግን ደብሮህ ባልሆነ አይ፣ እረ አልደበረኝም በፍጹም። ለማንኛውም ሰፈር ነኝና ናቶሎ ብላ ስትለው ምላሴ በደስታ ፊቱ አበራ። ከዛ ማዘሩ ደግሞ እኔ ምልህ ይሄን ልጅ ግን የት ልትሄድ ነው ብላ ስትለው፣ እማዬ ደግሞ ሆነ ቦታ አልኩሽ አይደለም። አይ በነገራችን ላይ ምንም ችግር የለውም። ማለቴ አሁን እኮ እድሜህ ነው እና ምንም ልላህ አልፈልግም። ነገር ግን እራስህን ጠብቅ ብላ ስትለው፣ አይ እማዬ አንቺ ደግሞ ብሎ እየሳቀ ወደ ፍቅር ጋር ሄደ። ከፍቅር ጋር የተግባቡና የተስማሙ ይመስላል። ምላስ የራሱ ፍቅርን ካገኘ በኋላ ሀንዬን ሳይቀር ጣልጣል እያደረጋት ይገኛል። በባለፈው ሀንዬ ስትጠብቀው፣ እንዴ ሀንዬ ታውቅያለች፣ ጓደኞቼ እውነት ለመናገር ሁሌ በሰራተኛ ብለው ይሉኛል። የሚሄዱት በመኪና ነው እንዴ? በጣም ይቅርታ። ታውቃለ ከኔ ያሳፈርኩ እንዴ? ኖ እንደዚያ ማለት አይደለም። እድለኛ ነኝ። ግን ደግሞ ጧት ማታ እንደዚህ ስትመጪ በቃ ላንች ስለማስብ ነው ብሎ ሲላት፣ ችግር የለውም። ለኔ አታስብ። ይሄ እኮ ስራዬ ነው ታውቂያለሽ፣ እኔ እኮ ከሰላም ከእህቴ አለይሽም በፍጹም። ብሎ እቅፍ አደረጋት። ምን አለ ወንድሜ ብትሆን አንተ። እንዴ ማለት ወንድሜ ብትሆን ስትይ ወንድምሽ አይደለው እንዴ? መወለድ እኮ ቋንቋ ነው አላት። ከዛ ለነገሩ ልክ ነህ ሰላም፣ እህቴ አንተ ደግሞ ወንድሜ፣ ጆሮም ወንድሜ። ብቻ ግን እዚህ ሀገር ከመጣሁ በኋላ የዘመድ ሀብታም ሁኛለሁ በማለት መለሰችለት። ጆሮ እና ጋሽ ኖላዊ ጆሮ አመሀ ላይ ደርፍ አዘር ሲለው፣ አረ ደህና ነኝ እኔ ልጅ። አይ ለእኔ ለመደበቃት አትሞክር፣ እኔ ምንም ማድረግ እንደማልችል አውቀዋለሁ። ቢያንስ ግን አሞኛል በለኝና ህመምህን እንደሚጋፈጠው አውቃለሁ። በእርግጥ አንተ እኔ እንደሃና አይደለሁም። አረ እንደዛ ትበልጅ፣ ግን ቢያንስ የሚያምህ እንደዚህ የሚጠናብህ ከሆነ ለሀና ብለህ ንገራት። ምክንያቱም ሀና አንተ አንድ ነገር ከሆንክ መቋቋም አትችልም። ስለዚህ እባክህ ብሎ ሲለው ና ልጅ ብሎ እቅፍ አደረገውና ወደ ደረቱ አስጠግቶ፣ የእኔ ልጅ ምን ላድርግ ብለህ ነው? በልጅነቷ ብዙ ነገር ቦርቃ ያልጠገበች ብዙ ነገር የሚያምራትን ልጅ በእኔ ህመምና በእኔ በሽታ እያሰቃየኋት እገኛለሁ እና ደህና ነኝ ከማለት ውጪ አሞኛል ብላት በዚህ ጭንቀት ላይ በሰው ሀገር ላይ ተጨናነቅብኛለኝ እና ለዛ ብዬ ነው ብለው። እውነት ለመናገር እንደዛ ሲላቀሱ ውስጤ ነው የተማታው። አረ ፈጣሪ፣ እውነት ለመናገር ፈጣሪም ሆነ ዳይሬክተሩና ደራሲው የእውነትም ባይገለው ጋሽኑ ላወይን ደስ ይብለኛል። ከዚህ ከጭንቀትና ከመከራ ወጥተው በሳቅ በደስታ ወደ ሀገራቸው እንዲመለሱ ጸሎቴ ነው። የእውነት ጸሎቴ ነው። እውነት እውነት እስከሚመስለኝ ድረስ የትናንት ነው የጆሮና የጋሽ ኖላዊ ለቅሶ ማለት ነው። በጣም ነው ያሳዘኑኝ። እንግዲህ ተምችና እንዲሁም ተምችና ጆሮ እየተከራከሩ ይገኛሉ። እየጻፈ እኔም ልክ ምን እያደረግክ ነው ብሎ ሲለው ተምች ጆሮን እንዴ፣ እየጻፍኩኝ ነዋ፣ እያነበብኩኝ ቆይ። አንተ ትምህርት ይገባሃል? እስኪ ፈረስ የሚለውን ጻፍ። ከዛ እስኪ ፉንቃ የሚለውን ጻፍ። ይሄው ጻፍ፣ ኩል አይደል እንዴ? አሁን አንተ ይሄ ነው እንደ አንተ እኮ ምንም አይገባህም ብሎ ቀለደበት። ከዛ እባክህ በርጫ ቤትና ሆነ ቤት እንሄድ ብሎ ሲለው አይ እኔ በፍጹም አልሄድም። እና ወዴት ልሄድ ነው ልትሄድ ነው? አች ከዋጋ ልሄድ ነው ማለት ተውኳት አላልክም ነበር እንዴ ብሎ ሲለው፣ እና ታዲያ ፉንቃውን ተውኩት አልኩ እንጂ እህትነቱን ተወኳት ብያሃለው እንዴ? በቃ ተወኝ ተምች ብሎት ታናዱ ሄደ። ጆሮ ላይ አሁን ላይ በራሱ እየተጸጸተ ነው። ሀኒዬ ደውላ ጠርታው ነበረ። እኔ እምልሽ ሀና ለምንድን ነው የፈለግሽኝ? ብሎ ሲጠይቃት፣ ቆይ እኔ እምልህ ጆሮ፣ ሁሌ ግን እኔ ስደውልልህ ለምንድን ነው የምትደነግጠው? ከዛ ደግሞ ለምንድን ነው የፈለግሽኝ? ምናምን እያልክ ለምንድን ነው ብዙ አይነት ጥያቄ የምትጠይቀኝ? ብላ ስትለው፣ ምን ላርግ ብለሽ ነው ሀና፣ እኔ ሁሉም ሰው ሲደውልልኝ ግራ ይገባኛል ማለት ምክንያቱም እኔ ኮ የማልጠቅም ሰው ስለሆንኩ ነው። ለምንድን ነው እራስህን እንደዚህ ዝቅ አድርገህ የምታየው ጆሮ? አንተ ኮ እጅግ መልካምና እጅግ ታታሪ ጎበዝ ልጅ ነህ፣ በተለይ ለእኔና ላባዬ። እና ለምንድን ነው እንደዚህ የምትለው? አለ አይደለ የሰው ልጅ በገንዘብ ብቻ መሰለህ እንዴ? ሁለተኛ እንደዚህ ስትል እንዳልሰማህ ብሎ ብላ ከዛ እሺ በቃ አስተካክላለሁኝ አሁን ወደ አባዬ ጋር ሂድ፣ አባዬ በጣም ደብሮታል ብቻውን በዛ ላይ አሞታል ብላ ላከችው። እሱም እሺ ብሎ ሄደ። እንግዲህ እባክህ ንገራት ሃና ብለውም የሀንዬ አባት ግን በፍጹም አልናገርም ሁሉንም ነገር በሆዴ እችላለሁ ብለው በሆዳቸው እየቻሉ ይገኛሉ። እናንተስ እውነት ይህና የሀና አባት በሆዱ መቻሉ ይሻላል፣ ወይስ እንዳመማቸውና እንደ በረብታባቸው ለሀና ለሃና ቢናገር ይሻላል? እንግዲህ የሰላም እናት ትናንትና እውነትም ደብሯታል እንዴ። ቆይ ሃኒዬ ስትገባ እስካሁን የት ነበርሽ ብላ ስጠይቃት፣ አይ ችግር ቸግሮኝ ለዛ እኮ ነው። ቆይ አሁን በቃ ወደ ስራ ገባለሁ ስትል፣ እኔ እምልሽ ስነ ስራሽን በስነ ስርዓት ስሪ ብላ እንደስተዛሩ ፊት አልሰጣቻትም ነበር። ከዛም በኋላ እትዬ ግም ሆነዋል፣ ዛሬ እንዴ ምናልባት እኔ ስላለፈርኩ ተቀይመው ይሆን እንዴ ብላ፣ አይ ደግሞ ትዬ በዚህ ነገር እንደማይቀየሙ አውቃለሁ። አምላኬ ሆይ ብቻ ጠብቅልኝ አንተ ብላ፣ ሀንዬ ወደ ስራው አገባች። በሌላ በኩል ፍቅርና እንግዲህ ጆሮ ተገናኙና፣ እሺ ፍቅር እንዴት ነሽ ብሎ ሲላት ደህና ነኝ አምሮብሃል አለችው። የወሎየው ነው እንደዚህ ያሳመረኝ እና ለምን ጠፋህ? እኔ ካልደወልኩ አንተ አትደውልም ማለት ነው ብላ ስትለው፣ ምን ላርግ ብለሽ ነው? ፋዘር ጋር ነኝ። ፋዘር በጣም አሟቸዋል። ምን ያን ያህል? አዎ በጣም ታሟል። እና የምናደርገው ነገር ሁሉም ግራ ገብቶናል። አባትሽስ እንዴት ነው? እንዴ ጭራሽ የምትጠላውን አባቴን አስታወስክ? ምን ላርግ ብለሽ ነው ታዲያ? ያው ምንም ቢሆን ደህና ነው። ሰሞኑን አሞት ነበረ፣ አሁን ግን ደህና ነው። ቁማር ቤት ነው። እኔም ምልሽ ግን ይሄ ቁማር ያዋጣል እንዴ ብሎ አላት። ከዛ እንግዲህ እንዲህ ነው፣ አንዴ ቁማር ይበላል፣ አንዴ ይበላል፣ ብቻ እንደዛ ነው ብላ መለሰችለት። ከዛ እሺ ይሁን፣ ለማንኛውም ግን አሁን መሄድ አለብኝ ብሎ ወደ ተምች ጋር ሄደ። ተምችና ጆሮ ቀልዳቸውም ምራቸውም በጣም ደስ ይላል። እውነት ለመናገር ጓደኝነት ለካ እንደዚያ ነው። ቤተ ክርስቲያን ሄዶ እየጸለየ ፈጣሪ ጠብቅልኝ፣ እባክህ እኔ ሁለተኛ አባቴን ማጣት አልፈልግም፣ እባክህ እምትቀጣ ከሆነ እኔን ቅጣኝ እያለ ሲጸልይ ሀንዬም መጣኝ። ሀንዬም በለቅሶ ማልቀስ ጀመረች። እባክህ ፈጣሪ በቃ አባቴን ጠብቅልኝ፣ እኔ አቅም የለኝም ሁሉንም ነገር